አፍንጫ ስር መስጂድ እየተቃጠለ ቁርአን እየተቃጠለ ምንም ሳይመስል ሙስሊም ሆነ የድሮ ፎቶውን እየለቃቀምክ የሚያማምሩ ፎቶዎችን እያመጣ ኢድ ሙባረክ እያልክ ትቦስታል እ እንግዲህ ኢድ ሚኖረው ሙስሊሙ ሲኖር ነው ሙስሊሙ እየጠፋ ነው ሃይማኖታችን ዲናችን እየጠፋ ነው። ቁርአን እየተቃጠለ ነው። መስጂድ እየተቃጠለ ነው። ይሄ ጎርፍ፣ ይሄ ማዕበል እያንዳንድሽ ክልል ይመጣል። እርግጠኛ ሆኜ ነው የምነግራችሁ። ስለዚህ ልንደነግጥ፣ ልንፈራ፣ ልንሰጋ ይገባል። ኡስታዞች አሉ የሚባሉ ሀገር ተጽዕኖ ፈጣሪዎች ፎቶቸውን እየለቀቁ በፌስቡክ፣ በቲክቶክ ኢድ ሙባረክ እያሉ ነው ያሉት። በጣም የሚያሳዝን ነው ይሄ የፎቶ ሱስ ነገሮች ደርሰው እንዲ ካነኩ በስተቀር ማትነቃ እንቅልፋ ሙላ። በጣም የሚያሳዝን ነው። እንግዲህ ይሄ ዞን መንግስት አለው፣ ክልሉ መንግስት አለው፣ የኢትዮጵያ መንግስት አለ። ትልልቅ ባለስልጣናት ኢድ ሙባረክ ለመላው ለኢትዮጵያ ለኢትዮጵያ ሙስሊሞች ብለው እየፖሰቱ ነው። ይሄም ይሄ ማታለያ ውሸት ነው። በውስጥ ግን እስላሙን እያሽመደመዱት እንደሆነ እያየን ነው ለሚያዩ አይን ላለን ለእኛ አይነቶቹ የታየን ስለሆነ ስልልሽ ነገር ዘ ኢትዮጵያ